መውለድ ትችላለች መውለድ አልችልም ተባብለው ቼክ ተደራርገው ተመርምሮ የሚጋቡ ሰዎች ያቀል። ስለዚህ መስፈርትሽን ሁሉ የሚያሟላ ወንድ ደስተኛ ያደረገኛል ብልሽ የምታስብ የሆነ ትልቁ ስህተት እዛ ጋር አላቸው። የምትላቸውን የላቸውም የላቸው የምትላቸውንም ነገር የላቸው። በቃ እንደዚህ ነክ ስላለች አትሆኑ ስለሆንከው ግን ያን ማለት ሆነ። አንተ ሰው ማታማ ከሆነ ከአንተ ጋር የምታወራው ነገር የለም። ስ ጠቢቡ ሰለሞን ምን ይላል? ምሳሌ አንተ የለፋበትን ያለፋበት መጥቶ ይወርሳል አንተ ስንት ዓመት እንቅልፋተ ስትሮክ፣ ደምግፊት፣ ካንሰር፣ ጨጓራ፣ ጉበት፣ ማይግሪን አትርፈሽ አልበላም አልጠጣም በለሽ የሰበሸብ ሲሆን ገንዘብ ያልሰበሰበው መጥቶ በ ተረጋግቶ እን ያደጋል ይበላል። ብዙ ቤትም እንደዛ እነሱ አርደው እነሱ አይበሉም ሌላ ሰው ነው ይበለው ያው የገዛ እነሱ የሚያዘጋጁት ምግብ ላይ እንኳን አቅም የላቸው እነሱ ይህን አልተዘግ ያን የዘጋቸው ምንድነው ስትረስ፣ በጣም ውጥረት፣ ራስን ማጨናነቅ፣ በቂ ረፍት አለማድረግ፣ አለመረጋጋት እሱ በቃ እንቀልፍ ነስቷቸው ሰዎቹ አይበሉም፣ አይጠጡም፣ አይሄዱም፣ አይገቡም፣ አይምሯቸው ሁሉ አቅም የለው። ስለዚህ በተቻለ መጠን እንደ ሰው ቤት ሳይሆን እንደ ማን ቤት ምኖ ይሄ ራሳችሁን ባታወዳድሩ እነሱ ወርቅ ተገዛ አንድ ከስተመራ በቅርብ ተጣልተው ቢሮ የመጡና በምድር የተጣሉት እኔ ወልጄ ምንም ስጦት አልሰጠኝ። አሁን ይሄ ችግር ነው። አሁን ይሄ ወልዳ እግዚአብሔር በሰላም እንኳን ገላገላት። ለዚህ አሁን ብር መጠየቅ ነበረባት? አዎ አሁን ይሄ ዘመን ሰው ወልዶ ብር የሚጠይቅበት ዘመን ነው? ቢሰጣት እንደው ምን ነው ሰማዩን ምድሩን ቢሰጣት ደስ ይላል እኮ። ነገር ግን ስጠኝ ብሎ ከሚሰጥ ሰው እንደው ባይሰጠ ይሻል። ስጦታ ደስ የሚለው ሰው ዝም ብሎ ይስጥ። ተንከባከብኝ ከሚላት እንደው ዝም ብሎ ብትንከባከበው ደስ ይላል። ጠይቀ ሰው የሚያደርግ ኦፍ ኮርስ አትጠይቁ አይደለም ግን ሰው ለምን ውደጅኝ ባክሽ አክብረኝ ባክሽ አረነውር ነው በቃ። የሚያስከብር ስራ ለራሷ ስትል ታከብራለች ለራሷ ስትል ተወደ ለራሱ ሲል ይወድሻል አክብረኝ ውደደኝ ሳመኝ እቀፈኝ እውነት እንደዛ ቢያቅፍሽ ደስ ይልሻል የሆነ ሰው ለምሳሌ እቀፈኝ ብላችሁ ቢያቅፋችሁ ደስ ይላል ሊል ይችላል ግን አይልም ውደደኝ እባክህን ተገዶ ለምንድን ነው ወዶ ያላረገው ምናልባት ስላስገደድሽው ሊሆን ይችላል ለምንድን ነው ወዳ ያላከበረች በዱላ አክብርኝ የምትላት አንተ ለምንድን ነው ወዳ ያላከበረች የሆነ ጥያቄ እሱን ጥያቄ መለሱ በግድ አክብሩኝ እኔ ብዙ ጊዜ እላቸዋለሁ። ሰውን አክብረኝ ውደደኝ ነው አትበል። በቃ አንተ የምትከበር አይነት ሰው የሚያስከብር ስራ ስራ ትልቅ የሚያስበል ስራ ስራ። በቃ ትልቅ አዎ ትልቅ ሰፈር ውስጥ ሳሩንም፣ ቅጠሉንም፣ ትልቁንም፣ ትንሹንም፣ ድሃውንም፣ ሀብታ ሁሉንም ሰው አክብሩ። እመኖኝ በአመቱ ተመለሱ። እንደናንተ የሚከበር ሰው እዛ ሰፈር ከዛን አለባበስ፣ አካሄድ፣ አነጋገር ክብር ያለው ሰው ይሁን በቃ ማንም ሊንቅህ በታሪካ ቢንቅህም ኦልሬዲ ማንነትን አንተ ታውቅ ያሉህን አደለህም የሆንከው። እንግዲህ ከዚህ በፊት አንድ ነገር አውርተናል። በቃ አንቺ እንደዚህ ነሽ ስላላት አትሆንም ስለሆነችው ግን ትሆናለች። አንተም በቃ እንደዚህ ነክ ስላለች አትሆንም ስለሆንከው ግን ያን ማነት ትሆናለች። በቃ አክብሪኝ አክብሪኝ ከማለት በቃ የሚያስከብር ስራ መስራት። ሚስትን አለመውደድ አደጋ ነው። ውደደኝ ከምትልክ አንተ ራስን አውቀ ሚስትን መውደድ። እዛ የተቀመጥከው ለምንድ እሷን ለመውደድ ነው። ካልወደድካት ምንሰራለ ከዛ ቤት። ካልወደድሽ ምንሰራ ያለሽ ከዛ ቤት። እንደ ግዴታ ነው። ሚስቱን ካልወደደ ባል ሆኖ ምን ያደርጋል ከዛ ቤ የባል ትልቁ ስራው ሚስቱን ምን ማለት ነው? የሚስት ትልቋ ስራዋ ምንድን ነው? ባልዋ ምን ማለት ነው? ምን ታደርጋለች ታዲያ? ባልዋን ካላከበረች ሚስት ነው እንዴ? ከዚህ በፊት ብያቸዋለሁ። ይሄ መከባበር በነገራችን እንደው እኛ ሀገር ነው እንጂ ውጭ ሀገር እንደዚህ አይነት ቀልድ የለም። ለምሳሌ ይሄ ስራ ይሄን ፕሮጀክተር አሁን ቅድም በትክክል አስቀምጦት ብያቸዋለሁ። ነው እዚህ ላይ አስተያየት ማቅረብ just boss is boss just do it ዝም ብለህ ስራህን ስራ አለቃ አለቃ ነው ትባላለህ። እንደዚህ እያላገጡ ምናምን እዚህ ነው እንደዛ ያለ እዛ ክብር አለው። እንኳን በመንግስት ደረጃ ቀርቶ አንድ ተራ በቃ ጀስት አለቃ ከሆነ ጀስት ዊት ቦስስ ቦስ ስራን ስራ ዝም ብለህ አለቃ አለቃ ነው ትባላለህ። አንገትህን ደፍተህ ባሪያ ሆነህ ውተህ ትሄዳለህ። እዚህ ግን ያው የአለቃ ክብር አይገባንም፣ የትልቅ ሰዎች ክብር አይገባንም። ብዙ ነገር ሁሉንም ማለቴ አይደለም፣ የሚገባቸው ሰዎች ይገባቸዋል። በቃ ስራ እንደዚህ ከተባልክ ስራ ነው። ሚስት ነሽ በቃ ሚስት ነሽ ከተባልክ ሚስት ነሽ፣ ባል ከተባልክ ባል። ቀልድ ያለው ትንሽ እውቀት የሌለበት ቦታ ላይ ያው ኦልሬዲ ችግር ነው እዛ ቦታ ላይ የግዴታዋንም አታውቅም መብቷንም። መብቱንም አያውቅም ግዴታውንም አያውቅም። እንጂ ውጭ ሀገር፣ በቃ አለቃ አስሪ ነው፣ እንደዚያ ጣጣ የለም። ተሳስቷል እኮ መብራቱ የሚበራው እንደዚህ ነው፣ እንደዚህ አታርገው ከተባለ አለቃው አንድ መልስ ሳይመልስ ዝም ብሎ ይሄዳል። አልፈልግም ካለ ሌለ ደግሞ ይመጣል፣ መስራት የሚፈልግ ማደግ የሚፈልግ። ስለዚህ የሚስት ክብር አለ፣ የባል ክብር አለ የመሪዎቻችን ክብራል። እኔ ከዚህ ፊት ብያቸዋለሁ። እኔ የምገዛላቸው ሰዎች አሉ አለቆች አሉ በመንግስትም በግል አዎ በቃ ተገዝተ ነው የምትኖሩ። ጎንበስ በለ ግዴታ ነው እዛ ቦታ ሁሉ ቦታ ላይ መሪ አትሆን። እዚህ ቦታ ታስተምራለህ፣ እዛ ቦታ ደግሞ ሄደህ ትማራለህ። ቁጭ በለ ሁሉም ቦታ ታስተምራለህ። አንዳንድ ቦታ ትማራለህ፣ አንዳንድ ቦታ ታስተምራለህ። አንዳንድ ቦታ ትናገራለ፣ አንዳንድ ቦታ ታዳምጣለህ። ሚስትም ብጋ እኮ እንደዛ ነው። አንዳንድ ቦታ ላይ እሷ ነች መሪ፣ አንዳንድ ቦታ ላይ አንተ ነው መሪ። አንዳንድ ቦታ አንተ ነው ተናጋሪ፣ አንዳንድ ቦታ ላይ እሷ ነች ተናጋሪ። ስለዚህ መስመር አለ። ሁሉ ነገር እኛ ይሄ ዝብርቅ እንደምናደረገው አይደል። አምሹር ወረቀቶቻችሁ ላይ ጻፋችሁ፣ ትንሽ ወደ ህይወታችሁ ለትንሽ መስመር አስይዛችሁ፣ ራሳችሁ ላይ አፕላይ ስታደርጉ በቃ ቦታ ቦታው ላይ ከዛ በኋላ ለካ ዝም ብዬ ነው ወሬ ማውራው የራሴን ስንት ችግር ያለብኝ ሰው ነው ብለህ ሚስትህን በአክሽን በሰላም ኑሪ፣ እኔ ራሴ ላስተካክል ብለህ ሚስት ላይ ታርፍና ራስ ላይ መስራት ትጀምር። ከባለቤቶች ላይ ታርፊና ራስ ላይ መስራት ትጀምር። ችግሩ ያለው አንተ ጋር እኔ ጋር ነው ችግር። መሰረታዊ ችግር አለ። የአስተዳደግ ችግር አለ። የባህሪ ችግር አለ። የኢቲክስ ችግር የግብረ ገብነት ችግር አለብኝ። ድሮ ግብረ ገብነት ትምህርት ነው። የኤቲክስ ችግር አለብኝ፣ ሶ እንጂ ሰው ሲማገጥ ካያችሁት እኮ የኤቲክስ ችግር እኮ የአይምሮ ጤና ችግር እኮ። ትዳርም ላይ መማገጥ የአይምሮ ጤና ችግርም ጭምር። ሰው ጤነኛ ከሆነ የሆነ ሰው ቤት እያለ እዛ ሰው ላይ የሆነ ነገር ተንኮል፣ መስረቅ፣ መዝረፍ፣ ንብረት መደበቅ፣ ይህ እኮ ሜንታል ኬዝ ነው። አዎ ሱሰኛ መሆን እራሱ። የቁማር ሱሰኞች አሉ። በቁማር ትዳራቸውን ያጡ ሰዎች አሉ። በቺቲንግ ትዳራቸውን ያጡ ሰዎች አሉ። በወንድም በሴቱም ይሄ ድሮ ዘመን ቢሆን ወንድ ነው ብልግና ላይ ያለ የሚባለው። ዘንድሮ ሁለቱም እኩል ናቸው። ሴቷም ተማግጣለች ወንዱም ይማግጣል። ሴቷም አስቸጋሪ ነች ወንዱ ማስቸጋሪ። ድሮ ቢሆን ጥናቶች የሉም ነበር። በቃ ሴቷ ጨዋ ነች፣ ወንዱ ወንዱ ባለጌ ነው፣ ሴቷ ጨዋ ነው። በዚህ ዘመን በጣም የሚገራርመው ጨዋ ጨዋ የሚመሰገኑ ሴቶች አሉ፣ በጣም የሚመሰገኑ ደስ የሚሉ ስነስርዓት ያላቸው ወንዶች አሉ፣ በጣም የሚመሰገኑ በጣም ቤታቸውን ብሎ ሲሪየስ ለሚኖሩ ሰዎች በጣም ይደንቀ ደግሞ እንደዚህ ሲሪየስ ሆነ ስትኖር ሰው ሞኝ ነው የሚያደርግ በቃ ያለፈብህ ኦልድ ሲስተም የምትከተል መታመን ስነስርዓት ይዞ መኖር ምናምን ስትል በቃ ምንም ማታቅ ያልገባ አለብይ ያመለጠች እንዳለክ ምናምን ብሎ ቀስ ብሎ ሲስተም ውስጥ ያስገባዋል። ከዛ በኋላ ከነሱ እኩል በጣም የወረደ ሰው አድርገው ቁጭ ይላል። ከነሱ እኩል በቃ እሱ ከሚያደርገው እኩል እሷ ከምታደረገው እኩል በቃ የወረደ ሰው አድርጓቸው በቃ አሁን ልክ ነ ይለዋል። እሷም እንደዛ አውርዳ አውርዳ ከራሷ እኩል ታደረጋትነ በቃ አሁን ልክ ነሽ። ማታ እስከ አራት ሰዓት ሳምሽ በቃ አሁን ልክ ነሽ፣ አሁን ትክክለኛ ባለቤትሽ አሁን ነው ስነስርዓት ይዞ የሚኖረው ትላታለች። ቤቷን እያፈረሰች እንደዛ፣ ቤቱን እያፈረሰ እንደዛ። ስለዚህ አንዳንድ ጊዜ የሆነ የሰው ወሬ የምትሰሙበት ቦታ አለ፣ የሰው ወሬ የማትሰሙበት ቦታ ደግሞ አለ። እንደ ራስ በቃ ሰው እንደ ቤቱ ነው የሚባለው፣ እንደ ጎረቤቱ። በነገራችን ላይ እናንተ ጋ ያለ ታሪክ ምናልባት ማንም ጋር ላይኖር ይችላል። የተለመደና የተደገመ ታሪክም ቢሆን ማንም ጋር ላይሆን ይችላል። ምናልባት በራሳችሁ ጥፋት ራሱ የዛሬ ስንት ዓመት አንድ ልጅ አለች እና ስታዩት፣ አታስታውቅም ስታዩት አታስታውቅም። 25 ዓመቷ ነው እና ፌል ያደረገባትን ሪሌሽን እሷ እንዴት ምክንያት ለዛ ትዳር መፍረስ፣ ለዛ ጓደኝነት መፍረስ እንዴት ምክንያት እንደሆነች ስታወራ እንደው የመቶ 100 ዓመት ሰው እንደዚህ አይነት ኤክስፒሪየንስ ያለው አይመስልም። ስታዩት ገና በጣም ሲበዛ ልጅ ናት። ልጅ ሆና ግን የትልቅ ሰው የስራ የእንትን ልምድ ነው ያላት የህይወት ልምድ ነው ያላት እና አንዳንድ ጊዜ እንደዚህ ከማታስቡት ሰው የሚገርም ልምድ ታገኛላችሁ። በጣም የሚገርም እንደዚህ ስታዩቸው ምንም ኤክስፒሪንስ ያላቸው አይመስሉም፣ ግን በጣም ብዙ ነገር የጠገቡ ሰዎች ናቸው። ስለዚህ ሼር መደራረግ የፍቅር ህይወትሽን፣ የፍቅር ህይወትን ብቻ በህይወት መድገም የማትፈልገው ህይወት ራሱ ካለ በህይወት መድገም የማልፈልገው አንድ ከስተመር እዚህ ብሏል አይደለ? ከስተመር ሳይሆን ተሳታፊዎችን እና ምን አለ እኔ በፊት እዚህ ስከታተል በፊት በፊት ላይ ያችንም ሴት ያችንም ሴት ያችንም ሴት መቅረብ እንጂ በቃ በእኔ ሰበብ እንደምታለቅስ በእኔ ሰበብ ልባ እንደሚሰበር ጉዳይ አይደለም፣ በቃ አይጨንቀኝም ነበር። እና በጣም እንድፈራ እንድደነግጥ ያደርገኝ ከዛ በኋላ ነገር የሆነውን ሳስበው ለካ በእኔ መጎ እኔ አልፈልግሽም ስላት ልቧ ይሰበራል። ለካ ሰላሳ ሴት ጋር ሲሄድ ሰላሳ ሴት ልብ ሰብሬ ለካ እኔ ሰላሳ ከዛ ለካ የሰላሳ ሰው ደግሞ እዳ አለብኝ እስከሚል ድረስ ሴቷም እንደዛ ነው ለጊዜ አራት ወንድ ትወርታወራለች አራት ሰው ልብ ትሰብራለች ያው አራት እዳ አለባት ማለት አራት እዳ አለባት ከዛ ስምንት ካረገችው የስምንት ሰው እዳ ደግሞ አለባት 16 ካረገችው 16 ሰው እዳ አለባት ከዛ በኋላ ባል ካገባች በኋላ እድሜ ልኩን እዳ እየከፈለች ነው ምትሞተው ሰውየው በዚህ ስትል በዚህ ይላታል በዚህ ስትል በዛ ይላታል እኔ ለዛ ነው የማትፈልጉት ሰው አጠገባችሁ እንዳይደርስም በቃ የማትፈልጋት ሴት የማትፈልጊ ወንድ በቃ አጠገብሽ ሰው መለማመጃ አይደለም ይሄ ሰው ላይ አይደለም። አፓረንት የምትወጣው የሆነ አንዳንድ መጽሐፎች መጻፎች አሉና ሞክረው ሞክራት አውራት እንዲህ ነው እንዴ? ሰው ላይ አይደለም እኮ ህይወት ላይ እንዴት ይቀለደ? አንተ ተለማምደህ ብቁ ወንድ ትሆናለህ። የእሷ ህይወትስ? አንቺ ተለማምደሽ ከወንድ ጋር ማውራት፣ ወንድ መጀንጀን፣ ወንድ ማሳመን፣ አንቺ ብቁ ሆነሽ፣ ገንዘብ የሚለቁ ሰዎች ጭምር አሉ። እኔ አሁን ምን ሊያደርግላት ነው? ላብህ ራሱ በማይባረክበት በዚህ ዘመን የሰው ገንዘብ ሰብስቦ ምን ሊሆን ነው? ቤት ኪራይ ሊከፍል ከዛ መኖር ጓዘ ፖይንት ህይወት ምንድን ነው? ከእዛ በኋላ ነጥቡ ምንድን ነው? ትርጉሙ ምንድን ነው? ስለዚህ መለማመድም ከፈለጋችሁ ሰው ላይ ባይሆን ጥሩ ነው። አውራ ተጫወት፣ ጥሩ ኮሚኒኬሽን ስኪል ይኑር። ግን አፓረንት የምትወጣው ሰው ላይ ባይሆን ይሄ ሄደክ እሷ ላይ ተለማምደ ምናምን ብለህ ኮሚኒኬሽን ስኪልን አሳድገ ሴክሹአል እንትኖችን ምናምን አሳምረ ከእዛ በኋላ ማትፈልጋት የዛች ሴት ሲሆን አንድ ቀን ቢሆን የውሸት ካለቀሰች የእውነት አንተዋጋ ትከፍላለህ ማለት። ስለዚህ በተቻላቸው መጠን በትለማመዶም ሰው ላይ ሳይሆን እራሳችሁ ላይ መለማመድ ይሻል። በስራ አለም የሚገጥሙሽንም ፈልጎ የሚተዋወቅሽንም የሚጨብጥሽንም የሚያወራሽንም ለመግባባት የሚሞክረውን ሰው ችግር የለም ስራዬ ብለው ሴት ለማሳመን በቃ ስራዬ ብለው በቃ ሴት ማሳመን ሴትን በፍቅር ጠብ ለማድረግ በቃ እንዲቁጭ ብሎ የሚያማልሉ ሰዎች ሁሉንም፣ እሷንም እንደዛ ያቺንም፣ ያቺንም፣ እንትናንም በቃ ሁሉንም እንደዚህ አይነት ወንድ አልገጠማቸው ሁሉንም ሴት የሚያይ በዛ ላይ ደግሞ ሁሉንም ወንድ የምታይ ሴት አልገጠማችሁ። ሁሉንም በቃ መማረክ በቃ ቆንጆ ሆነች መባል ጎበዝ መባል በቃ ይሄንንም ጠብ አደረኩት መባል የምትፈልግ ሴት እነዚህን ሰዎች ነው። ያኛውማ ናቹራል ተፈጥሮ ነው። ከሰው ጋር ካላወራሽ፣ ካልተግባባሽ፣ ካልደወልሽለት፣ ካልደወለልሽ ችግር ነው። እኔ ያልኩት ምን አይነት ነው ይሄ። ስራዬ ብለው ሰውን ጠብ ማድረግን ራሳቸው ጠብ ማለታቸውን አላወቁም። በነገራችን ላይ አስር ሰው ቢያወራት አንድን ሴት በራሷ ችግር ነው እያልኩ አይደለም። ግን አስሩን ወንዶች የምታወራ ልትለማመድባቸው ከሆነ ሆን ብላ፣ ለምሳሌ እሱ አርፎ ቁጭ ብሏል። በራሱ ዓለም ትምህርት እየተከታተለ ነው። ለምሳሌ ሰንበዲን እንደዚህ ያደረገችው እንበል፣ እንደዚህ ያለ ፍቅር ይዘዋል አይዘውም? ያው ሰዓታችን ይሄዳል እንጂ እናሳምንላችሁ ነበር። አንድ ከስተመር አለ ና እንትን ወጡ እዚህ ጋር አለ መሰለኝ ብላ እንዲያርጋ ስለጠረገችልኝ፣ ወጥ ጠረገችልኝ ብሎ አብዶ ሊሞት ልጅቷን ወዶ። ትንሽ ነገር ትንሽ ትሪትመንት፣ ልባቸውን ሰርቃ ታውቃለች አታውቅም። ኧረ አታካብዱት፣ በጣም ነው የሚሰርቀው። ትንሽ ነገር ሰው ትሪት ካደረገ ብዙ ወደ ሰው ትሄዳለ። በተለይ በምን አንሳት መሰለ፣ በቃ የባል ያለ ያለችን ሴት በቃ ትንሽ ወንድ፣ ወንድ የሚሸት ወንድ በህይወቷ ከመጣ በቃ ያቺ ሴት የለችም። ለምን ረሃቧ እሱ ስለሆነ በጣም በውሃ በተቃጠልክበት በሳት ትንሽ ውሃ ጥም የሆነ ጎሮሮስህን ነፍስህን ገና ታርሶ ታያቅ በፀሐይ ነደ ትንሽ የሆነ ጥላ ስር አረፍ ስትል ጥላው የተለየ ሆኖ አደለም እኮ የነደድክበት ሁኔታ ነው ያንን ጥላ በጣም እንድታካብደው ያደረገ እሱንም አሁን እንዲረክቸው አዎ ፍቅር ይዘኛል እንዳለው ሳምንት እናወራበታለን። እንግዲህ ሰምታችኋል። እናያለን። እሺ፣ ምንድን ነው የሚለው? ይሄ ነገር ነው አይደለም? እንደው አደራችሁ አንተም ከማትፈልገው እሱም ከማይፈልግ ሰው ጋራ በገንዘብ ሊሆን ይችላል፣ በመልክ ሊሆን ይችላል፣ በቁመና ሊሆን ይችላል፣ በዘመር ሊሆን ይችላል፣ በቤተሰብ ሊሆን ይችላል። እሱም ከማይፈልገሽ ሰው አንቺም ከማትፈልገው ሰው ጋር እሱም እርግጠኛ ካልሆነብሽ ሰው ጋር አንቺም እርግጠኛ ካልሆንሽበት ሰው ጋር እንደመኖር ህይወትን ከባድ የሚያደርግ እዚህ ምድር ላይ ምንም ነገር የለም። ተፈላልጎ የተጨቃጨቁ መኖር ይቻላል። ሳይፈላለጉ ግን ሰላም ሆነ መኖር አትችልም። ለምን? ሴፍ አይደለማ። የደህንነት ስሜት ጥያቄ ያለ፣ አንተ ላይ ደህና ለመሆን ጥያቄ ያለ። እሷም አትወደውም፣ እሱም አይወዳትም። እሷም የማትፈልገው እሱም አይፈልጋትም። በነገራችን ላይ ምናልባት ከዚህ ቀጥሎ ስላለ ስለምነግራችሁ አልደግሞም እንጂ መስፈርታችሁን ሁሉም ያሟላ ሰው ደስተኛ እንደማያደርጋችሁ ታውቃላችሁ። ይህንን የሚያግሰው ማለት ይህን ፊል አድርጌዋለሁ። መስፈርትሽን ሁሉም ያሟላ ከመልክ መልክ፣ ከቁመና ቁመና፣ ከሀብት ሀብት፣ ከፀጉር ፀጉር፣ ከጠረን ጠረን ጥንቅቅ ያለ ወንድ ወይ ደግሞ በቃ ከላይ ፀጉር እስከ ግር ጥፍሯ ድረስ ጥንቅቅ ያለች ሴት መስፈርትን የምታሟላ ደስተኛ እንደማታረግ ታውቃለች። በጣም ብዙ ሰው የሚሸወደው እዛ ጋር ነው። በቃ ጠንቅቃ መስፈርትህን ሁሉ የምታሟላ ሴት ናት፣ አንተ ለእሷ ታሟላለ፣ እሷም ለአንተ ታሟላለች፣ ግን ደስተኛ አታደርግም። ደስታ እሱ ብቻ ስላልሆነ፣ እሱም በቃ እኔ ተመራርጦ የሚጋቡ ሰዎች ያውቃሉ። አዲስ አበባ ላይ በቃ በሀብትም በቁመናም በመልክም በሴክስም በቃ ተጣጥመው ቼክ ተደራርገው ኢቨን እንኳን መውለድ ትችላለች መውለድ አልችልም ተባብሎ ቼክ ተደራርገው ተመርምሮ የሚጋቡ ሰዎች ያውቃል። በቃ ጥንቅቅ ብሎ በትምህርትም በብዙ ነገር ተጠንቅቃ እርግጠኛ ሆናበት አግብታው ከዛ በኋላ አሁን ደስተኛ ያለመሆን ስሜታል እንዴ፣ ምን ሆነሽ አንቺ? እንዴት ማለት ምን ጎድሎሽ? አይዶን ነው አላውቀውም፣ ምን እንደጎደለኝ። እሱ ነው ችግሩ። ስለዚህ መስፈርትሽን ሁሉ የሚያሟላ ወንድ ደስተኛ ያረገኛል ብልሽ የምታስብ የሆነ ትልቁ ስህተት እዛጋ ስለዚህ አሁንም ከሆነ አይንህን ከፊቷ ላይ አንሳና ልቧ ላይ አይኑን ከፊቱ ላይ አንሲና ትንሽ ልቡ ላይ ድሮ ቢሆን የሆነ የሆነ ነገር ነበረ ሰዎች የሆነ ነገር ስላላቸው አሁን ግን አላቸው የምትላቸውን የላቸውም የላቸው የምትላቸውንም ነገር የላቸው የእውነት ነው የሌላቸው ስለዚህ እንደ ካልኩሌት ሂሳብ ተሰርቶ እንደሚገባው አይነት አይደለም ከዛ ውጪ ግን መስራት የሚገባቸው እነዚህ የምናወራቸውን ነገሮች ከሰራቸው፣ ሰውየው እንዳሰብከውም ቢሆን ብዙ የሚገድ ነገር አይደለም። እንዳሰብከውም ባይሆን የሚገድ ነገር ኦልሬዲ ከእባቡም ጋር ከሰውም ጋር ከአውሬውም ጋር ከአፈሩም ጋር መኖር ጥበቡ ስላለ ጠቢቡ ሰለሞን ከአንድ ሺህ ሴቶች ጋር ኖረ ይላል። አንድ ሺህ ሴቶች ሁሉም ደግ ናቸው። ንጉስም ቢሆን ደግነት የሌላት አለ። ጠረኗ ማይስባለ ምናምን። በእርግጥ ሁሉ ጠረኗ፣ ብልቷ፣ ሰውነቷ ንጉስ ጋር የምትገባ ሴት ብዙ ነገር ታይታ ነው የምትገባው ከላይ ፀጉር እስከ ግር ጥፍሯ ድረስ በደንብ ታይታ ታጥባ ታጥና ነው ከዛ በኋላ የምትገባው፣ እንጂ ዝም ብሎ መግባት የለም። እንደዛም ሆኖ የምትፈልገውን ነገር የማያሳቁ ሰዎች እንዳሰብካቸው የማይሄዱ ሰዎች ግን ምናልባት ከሁሉ ጋር በሰላም ያኖር አንድ ነገር ቢኖር እሱ ምንድነው ጥበብ። ስለዚህ ከማትወደው ሰው ጋር በተለይ እርግጠኛ ከማትሆኝበት ሰው ጋራ እርግጠኛም ከማትሆንበት ሰው ጋራ ለመኖር መሞከር በጣም ሌላኛው ችግር ሌላ የህይወት ፈተና ነው። በምትችሉ አቅም ሰውየው የሚፈልግ አንተ ፈልገው መፈላለጉ ካለ የሆነ ሰዓት ላይ ብትጎረባበጥም አንተና ሱ መካከል አለመፈላለግ ቢኖርም የመጀመሪያ የነበረ ትዝታ አለ። በነገራችን ላይ በፊት ያሳለፉ ትዝታ ወደፊት ገፍቷቸዋል። ሰው እየሰደብክ፣ እያማ፣ ጓደኛ እየቦጫጨክ ምናምን ለመርካት የምትሞክሩ ስለዚህ፣ የሆነ ማማት የማትችል ሰው ራሱ ከሆነ ጥርት አድርገ ማማት ከማይችል እውቀት ካለው ሰው ጋር ከተገናኘ ታወራል። ከዛ ውጪ ፈለገ ጓደኛ መያዘ ምን አይነት ሰው ነው? ሃሜተኛ ሰው በቃ ሃሜተኛ ጓደኛ፣ እንደሷ ወሬ የምትወድ አቤተኛ ፈላጊ፣ በቃ እሷ መስፈርት አሟልቶ፣ ከዛ ሰውየው አላረካ ሲል አላጠግብ ሲል አላረጋጋ ሲል ሌላ ወንድ ፍለጋ ውጭ ውጭ ማለት፣ ውስጥ ውስጥ ማለት። ከዛስ ደግሞ ውጭ ውጭ ያሉ ሰዎች ውጭ ያሉበትን ሰው ካገኙ በኋላ ድጋሚ ደግሞ ስሜታቸው ዜሮ ይሆናል። ሪግሬት ያደርጋሉ፣ በቃ ይጸጸታሉ፣ ይናደዳሉ። ድጋሚ ደግሞ ሌላ እየተሰባበሩ መኖር ማለት ጥሩ ውበት ካለው መኪና ይልቅ ጥሩ ሞተር ያለው መኪና፣ የምትሄደው መኪናውን በውበቱ ሳይሆን በምኑ ስለሆነ በሞተሩ ስለሆነ እና ሰውም ስትመርጡ የሆነ ልብ ያለው ሰው ጥሩ ነብስ ያለው ሰው ጥሩ ፐርሰናሊቲ ያለው ጥሩ ስብዕና ያለው እንደ ቀድሞ ብያቸዋለሁ። ይሄ ከላይ ለስለስ ያሉ ውስጥ ግን ሌላ የሆኑ ሰዎች አሉ። በምትችሉ አቅም ግን ይሄ ፈንዳሜንታል የሆኑ ኢሹዎች ላይ መሰረታዊ የማትደራደሩባቸው ሃይማኖት ላይ ሊሆን ይችላል፣ አመለካከት ላይ ሊሆን ይችላል፣ የንግግር ባህል ላይ ሊሆን ይችላል። ይታወቃል። የማይታወቅ ነገር እንዳሉንም የሚታወቅ ነገር አለ። ከሰው ሰውን ቀርባችሁ ጠጋ ብላችሁ ስታዩት፣ ሌላው ቀርቶ ይሄ ውስጣዊ የዋነትና ቅንነት ካለው ሰው ጋር መኖር ትችላላችሁ። ይሄ ውስጧ ከላይ ትንሽ አስቸጋሪ ባህሪ ይኖራት ትንሽ ውስጧ ቅንነት ካለ ከዛች ሴት ጋር ባልሆነ መኖር ትችላል። ቅንነት ከሌላ ሴት ጋር እንደው የምድር ልዕልትቱ ውስጧ ቅን ልቧ ቅን ከሆነ ችግር ምኗንም ባህሪ መሸከም ትችል። ባል ከሆነ ትንሽ የሆነ ውስጡ ቅንነት ከሆነ የዋነት ከሆነ ያለው ከላይ ያለው ኃይለኝነት መጮም ምናምኑም ቢኖር እንኳን ኢትዘማተር ኦፍ ታይም ይስተካከል። ነገር ግን ይሄ መሰረታዊ የወንድ ልጅ ካራክተር የሌለው መሰረታዊ የሴት ልጅ ካራክተር ከሌላት ሴት ጋራ ለመኖር ብትጀምር እንኳን ኖራት ጨርሰው የሆነ ቦታ ላይ ታቆመዋል። ምክንያቱም አንተና እሷን የሚያኖራቸው መሰረታዊ ነገሮች ላይ ይህን ሕንፃ ያቆመው ከታች የነበረው መሰረቱ እዛ መሰረቱ ላይ ካልተስማማ ወደ ላይ ያለው ነገር ላይ ለመስማማት ምንም ማረጋገጫ የለም። ስለዚህ በሴክስን ብትጣጣሙ በንግግርም፣ በአመለካከትም፣ በሀብትም ትሪት በምደራድግ በንግግርም ብትግባቡ በጣም መሰረታዊ የሚባል ነገር ላይ ካልተግባባችሁ ድጋሜ እሱ ነገር ነው። ስለዚህ ይሄ ጥሩ ፊት ካለው ሰው ይልቅ ይሄን ስላቸው። በነገራችን ላይ ቆንጆ ሰዎች ልብ የላቸው ማለት። እግዚአብሔር ሁሉንም የሰጣት ሴት አለች፣ በጣም ምታምር፣ ፀጉሯ የሚያምር፣ ገላዎቿ የሚያምሩ፣ ንግግሮቿ የሚያምሩ፣ ሞያዋ የሚያምር እንኳን ሰርታ ልሰራ ስታስብ